ታው ጭብጨባ የለም። ጭብጨባ ማደናገሪያ ነው። ጀሮአችሁን ኑረን ያድርጉ። ጭብጨባ ምን ምልክቱ ምንድን ነው? የተኛ ካለ ይነሳ። ጥሬ መጽሐፍ ቅዱስ እያነበቡ መምህር የሌላቸው በሜዳ የተወለዱ ዘመናዊ አንሰባከያን ሲቸገሩ ሌላውንም ሲያስቸግሩ ይሰማሉ። ብዙ ጊዜ አዳምጡ። እኔ ለጎር አይደለም መጽሐፍ ቅዱስ ነው። ስርዓት ከተቃወሰ ምስር ይባክናል። ከሃይማኖት ውጭ የሆኑ ሰዎች ይደሰታሉ። መነጋገር ጥሩ ነው። መተዋወቅም ጥሩ ነው። የወዳን አለመገናኘታችን ነው። ቅናቱ፣ ምቅኝነቱ፣ ተንኮሉ፣ አድማው፣ ብጥብጡ እዚህ ድርሶናል። የዲያብሮስ መርዝ እኮ ገና አልተነቀልም ገና እኮ ነው ሰነበተው በሚዲያ ዓለምን አስደንግጧል። ዓለምን እንዲሸበር ከሽበር ላይ ሽብር እንዲጨመር አድርጓል። ማርያም ቤዛዊት አትባልም የሚለው አነጋገር ዓለም እየተነጋገረበት ነው። ለምን ሕገ ወጥ ስብከት ነው፣ መስመር የሌለው በቤተ ክርስቲያን በመላ ኢትዮጵያ ተነግሮ የማይታወቅ ጊዜን ተመልክተው በጊዜ ለመጠቀም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 ሐዋርያት አባቶች ሊቃውንት በዚህ ዘመናቸው የተነሳባቸውን ችግር ለማስወገድ ስርዓት አታፍርስ። ስርዓተ ምድር አለ፣ ስርዓተ ሰማይ አለ፣ ስርዓተ ሃይማኖት አለ፣ ስርዓተ ምስጢር አለ። ለከንቱ አይደለም፣ ለወዳሸ ከንቱ አይደለም፣ ስለ እውነት ብቻ ነው። ስርዓት ከተቃወሰ ምስር ይባክናል። ከሃይማኖት ውጭ የሆኑ ሰዎች ይደሰታሉ፣ በሀገር ጥፋት፣ በትምህርት መለወጥ፣ ጸጥታ ይደፈርሳሉ።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 ማዳመጥና ማስተዋል የሚያስፈልገን ነቢዩ የትንስት ስት ስራ ተዛን ወርዋበዊ ከዚህ አይለፍ ከዚ አይትረ ብለው ከእግዚአብሔር ታዘው በእግዚአብሔር ተጠርተው በመንፈስ ቅዱስ መሪነት ሊቃውንት በየዘመናቸው በቤተ ክርስቲያን ላይ የተነሳውን ችግር ለማክሸፍ አንገታቸውን ለተሳለ ሰዎች እየሰጡ ደማቸውን እያፈሰሱ እስር ቤት ጨለማ ቤት ገብተው የተሰቃዩበትን አጀንዳ ነው ያዝነው። ስለዚህ ሰማይን ከነሠራዊቱ ምድርን ከነ ልብሱ ለመሸከም በእግዚአብሔር መራጭነት ጠባቂነት የዲያብሎስን መርዝ ነቃቅሎ ለማጥፋት እግዚአብሔር ይህን ዓለም ከቁጣ ወደ ትዕግስት ከማዓት ወደ ምሕረት ተመልሶ የአዳም ቀንዶና ካለፈ በኋላ አምስት ሺህ አምስት መቶ ዘመን የጨለማ ጉዞ ሲያልፍ ሁር አብስራ ስራ ለወለትሃና ተብሎ እግዚአብሔር ቃል የተጠራው የተላከው መላከ ሰላም ቅዱስ ገብርኤል ክንፎቹን እያማታ ብርሃን ለብሶ ብርሃን ተጎናጽፎ የብርሃን አበባ ይዞ አዳምጥ ባካችሁ። ቆርቆሮ ምንም አይሰራም። ይህን ቆርቆሮ ያመጣ ሰው በሽተኛ ነው። እንዳልናገር ነው። እንደምትፈልጉት ቁም ነገር እየተናገርኩኝ ቁርቁር አይነሰኝ። ስለዚህ አለመጸልመት ያ ፍጡርና ፈጣሪ የተለያዩበት የዲያብሎስ መንግስት ስራውን የሰራበት በደም ስር ገብቶ ዓለምን ያፈናቀለበት የአምስት ሺህ አምስት መቶ ዘመን የጨለማ ጉዞ የተወገደበት ነው። አስተጋባተን እግዝእትነ ቅድስት ድንግል ማርያም እንዘ ውስተ ጽልመት አለነ። በጨለማ በድንቁርና በቁራኝነት የፍጥኝ ታስረን ከጨለማ ወደ ጨለማ ከነፃነት ወደ ጉስቁልና ተማርከን የገባንበት የአምስት ሺህ የአምስት መቶ ዘመን ጨለማ ጉዞ የተወገደበት ምስጢር ነው የምንናገረው። ዲያብሎስ በጽነቱ ተንኮል የበተነውን ዓለም ቅድስት ድንግል ማርያም ሰበሰበችን። ሰብሳቢ ሆነችን ብሏል። ይሰማችኋል? አይሰማችሁም! ዲያብሎስ የበተነውን የአዳም ዘር በሙሉ ቅዱስ ድንግል ማርያም ሰብሳቢ ሆነች፣ አስተጋባተነ ሰብሳቢ ሆነችን ብሏል ሊቁ ኢራቅሊስ ነው። መነጋገር ጥሩ ነው፣ መተዋወቅም ጥሩ ነው። የጎዳን አለመገናኘታችን ነው። ቅናቱ፣ ምቅኝነቱ፣ ተንኮሉ አድመው ምጥብጡ እዚህ አድርሶናል። የዲያብሎስ መርዝ እኮ ገና አልተነቀለም። ገና እኮ መርፌ የሚወጉትም አይለቅ። ሊቃውንት በየዘመናቸው የግጥማቸውን ችግር ለማስወገድ የክርስቶስ ፍጡር ባህሪውና ያልተፈጠረ ባህሪው ሀብሩ ባህዱ ተዋህዶ አንድ አካል አንድ ባህሪ በሚሆን አንድ ናቸው፣ አንድ ሆኑ ይላል። ባህሪ ቃል፣ ባህሪ ትስበት፣ ያለመጣፋት በታቅቦ አንድ አካል አንድ ባህሪ ሆነ ብሏል ሲመሰክር። ከነገር ቀደም ምስል ለመስማት ቅኔ መማር ያስፈልጋል። ቅኔ ብቻ አይደለም፣ አገባብ፣ እርባ፣ ቅምር፣ ማርማት ግድ ያስፈልጋል። እኔ ተናገረ ይበሉኝ አይደለም፣ እውነተኛውን ጉዞ ለማግኘት የመጽሐፍትን ስልት አካሄድ በጥንቃቄ ለመረዳት በጉራ አይደለም። ቅኔ ከናገባቡ አገባቡ ተመርቋል ብሎ ይላኩታል። አንድ ተራሷ ሰው ብንጠይቀው መልስ የለም። የቅኔዎቹም አካሄድ አላቸው እኮ መንገድ አላቸው። ለጉራም አይደለም። የተሰወረ ለመግለጥ የራቀ ለማቅረብ የጠላትን ጉዞ ለመረዳትም ለማስረዳትም መማር ያስፈልጋሉ። መጽሐፍቱን ማን ገልጦ ያወቃቸው ሰው አለ እንዴ? የለም እኮ በስልጣን አይደለም። እውቀት በስልጣን አይደለም። ስልጣን ለማደራጀት ብቻ ነው። መምህራን የታሉ? አሉ እውነተኞቹ መምህራን አሉ የለም ገና እኮ ነው ችግራችን። ገና ነው። ባህሬ ቃል ባህሬ ትስበይትን ሳያቀልጠው ባህሬ ትስበይት ባህሬ ቃልን ሳይውጠው ባህሬ ቃል እርቀቱን፣ መጥቀቱን፣ ኃያልነቱን፣ ቀዳማዊነቱን፣ አስገኝነቱን፣ ኃይሉን እንደያዘ ባህሬ ተስፈይትም ግዙፍነቱን ደካምነቱን፣ ውሱንነቱን፣ ደካምነቱን እንደያዘ በታቅቦ አንድ አካል አንድ ባህሪ ሆኑ ሆነ አንድ አካል አንድ ባህሪ ሆነ። ሙሴ በትንቢቱ በደብረ ሲና ባየው እጸጳጦስ ላይ አመልማሉ ከነበልማሉ ነበልማሉ ከአመልማሉ ሳይለይ ነበልባሉ ሀምልማሉን ሳያቃጥለው ሐመልማሉም ነበልባሉን ሳያጠፈው አየ። ይህንን እነ ቅዱስ ቂርሎስ እነ ቅዱስ ኤፍሬም አብራርተው በሚገባ አስቀምጠውታል። ወልድ ሚያስተይል በእንቆ ባህሪ ስጋሁ በስጋሁ ስጋሁ በስጋሁ ወብርሃና በመለኮቱ እንግዲህ ታችን ቆማህሪ በፀሐይ ጸዳል ነው የምትወልደው። ወፈ ብርጋና የምትባላለች ኤፍሬም ተርጉሞታል፣ አብራርቶታል፣ ባስሌዎስ ዛንጾኪያም አጽድቆታል። ወፈ ብርጋና የምትኖረው በጥልቁ ሀይቅ ውስጥ አዝዋሪት የሚባል አለ፣ ዝብድጅ የሚባል አለ በዚያ ውስጥ ነው የምትኖረው። የባህሩ ቁራ ቅዝቃዜው ሲከብዳት ሲከብዳ ከባህሩ ወጥታ ሽቅ ወደ ሰማይ ወደ አየር ወጥታ በስድስት በሰባት ሰዓት ሙቀት ፍለጋ አፈ ማሕጸኗን ገልጣ ክንፎቿን ዘርግታ በአየር ላይ ትቆማለች። ከፀሐይ ሙቀት ከፀሐይ ግለት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 ቅዱሶቼ ይ ሀደረ ላይ ብዙ ጊዜ እዝል ከመጣ ይህን ሳያወሳ የሚሄድ ነገር የለም። ይህ የተሰወረባቸው ብዙ አባቶች አሉ። እንዲ ንባብ ንባብ ይቀትል ወመንፈሲ ሀዩ ይላል። አለማማርም ይጎዳል፣ አለማወቅም ያስደነግጣል። አንድ ይሆ ስጋ ቅዱሶች ያሃ ማለት ምን ማለት ነው? ጥር የመጥሩ መጽሐፍ ቅዱስ እያነበቡ መምህር የሌላቸው በሜዳ የተወለዱ ዘመናዊ አንሰባከያን ሲቸገሩ፣ ሌላውንም ሲያስቸግሩ ይሰማሉ። ብዙ ጊዜ ድንግል በተፈጥሯ እንኳን ከአካሏ የሚወጣ ስሜትም የለባትም። አልብኪ ነውር ወይም እንትኒ ላይሌኪ ማለት ምን ማለት ነው? እስኪ የተማራችሁ። አልብኪ ነውር ወይም እንትኒ ላይሌኪ ሶሎሞን አንጺኦ ስጋ የተባለው ሰው እንደመሆኗ እሱም ባለቤቱ ጌታችን መድኃኒታችን ኢየሱስ ክርስቶስ እናትና ልጁ ስጋ ተዋሂደዋል? እህል ውሃ በሚቀምሱበት ጊዜ ስንዴ ወይም የወይን እሸት ይመገቡ ነበር። ይመገቡ እንጂ ሰብአዊ ባህሪያቸው እንደኛ ተለውጡ ከአካላቸው የሚወጣ ነገር የለም። ለምን ባህሬ መለኮቱ አቃጥሉ? በላበት ይጠፋ ነበረ ይላል። ይሰማችኋል? ግን ከአካሉ ወይም ከአካሏ የሚወጣ ነገር እንደኛ እንደ ፍጡራን፣ እኛ የበላ ነው የጠጣ ነው ተለውጦ አሰሩ ወጥቶ ይወድቃል። ንጥሩ በደም ስር ገብቶ ኃይል ይሆንናል፣ ደካሞች ስለሆንን እነሱ ግን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 ሰባቱን ሰማያት አልፎ ከአብ ከወልድ ከመንፈስ ቅዱስ ፊት መቅረብ ሰማያዊ ሀብት መሰጠት ሀብቷ ነው። መማር ያስፈልጋል፣ መስማትም ያስፈልጋል፣ መመራመርም በሚገባው ያስፈልጋል። ወኮነ ሰማይ አለመ ወአለመኒ ሰማይ ባለቅኔው ሲፎክር እኛ መፎከር አለብን።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 በዚህ ዓለም ሰው ሆኖ ተገለጠ። ወለሰብኒ ሰብኒ አንበሮ ውስታርያም ተዋርዶ ተሰዶ አንጦርጦስ ወርዶ ዲያብሎስ ተጫውቶበት ማርኮት ተቆራኝቶት ይኖር የነበረ ሥጋ አካለ ቃልን ባሕርየ ቃልን ተዋሂዱ ክቡር ቅዱስ አምላክ ሆኖ መጽራርያም ታየ። አስተሬው በሰማይ ኮነ ይላሉ መዘምራኑ። አትሉም እንዴ? አስተሬዎ በሰማይ የኮነ ተሰዶ ተዋርዶ ተባሮ የነበረው የአዳም ሥጋ በተዋህዶ ቃል አንድ አካል አንድ ባሕሪ የሆነ የአምላክነት ክብር ስላገኘ በጽራሪያም በመንመረጽ ብርሃን ተገለጠ። ወስብሃትን ዘውሳርያም ኮነ በምድር በኤረር በራማ በእዮር በሰማይ ውድድ በመንበረ መንግስት በግሩም መላይት አንደበት ሲመሰገን የነበረው ረጭቅ ምስጋና እንሆ በዕለተ ልደት በጎል ኖሎትና መላይት አንድ ሆነው ሲዘምሩ አሉ። ስብሃት ለእግዚአብሔር በሰማያት ወሰላም በምድር ስምረቱ ለሰብ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 ርኅራህን ገንዘብ በማድረግ ገዳማውያንን እንታደጋቸው።